ጤና ይስጥልን የአሻም ተከታታዮች፣ ለዛሬ ዕለት ሐሙስ ህዳር 18 ቀን 2018 ያጠናቀር ናቸው። የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን ጠቁማቸው፣ የማርበርግ ቫይረስን በአጭር ጊዜ ውስጥ መከላከልና መቆጣጠር የሚያስችሉ ተግባራት በስፋት እየተከናወኑ መሆኑን ተጠቆመ። አፍሮ ሀብ ኢትዮጵያ ኢንቨስት ድርጅት በአፍሪካ ወጣት ተጽዕኖ ፈጣሪውን አዶናይን የአፍሪካ ቲክቶክ አዋርድ አዋርድና ለኢንተርናሽናል ኢንቨስት ዝግጅቱ ብራንድ አምባሳደር እና ፓርትነር አድርጉ። ጎሾመ ከውጭ በሆንግ ኮንግ በተከሰተው የእሳት አደጋ የሟቾች ቁጥር 45 ሲደርስ 279 ሰዎች መጥፋታቸው ተገልጿል። ተመልካቾቻችን፣ አስቀድመን ያስተዋወቅራችሁ ርዕሰ ጉዳዮችን ጨምሮ የተለያዩ መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። የማርበርግ ቫይረስን በአጭር ጊዜ ውስጥ መከላከልና መቆጣጠር የሚያስችሉ ተግባራት በስፋት እየተከናወኑ መሆኑ ተጠቆመ። የማርበርግ ቫይረስን ወቅታዊ ሁኔታና እየተሰሩ ያሉ የመከላከል ስራዎችን በተመለከተ የጤና ሚኒስትሯ ዶክተር መቅደስ ዳባና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ መግለጫ ሰጥተዋል። በዚህ ወቅት የጤና ሚኒስትሯ ዶክተር መቅደስ ዳባ እንዳሉት ቫይረሱን በአጭር ጊዜ መቆጣጠር የሚያስችሉ የልየታ፣ የህብረተሰብ ጤና አጠባበቅ ስራዎች እየተሰሩ መሆናቸውን ተናል ተናግረዋል። በሀገራችን በደቡብ ኢትዮጵያ ክልል የማርበርግ በሽታ መከሰቱን የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት ጋር በመሆን ካሳወቅንበት ጊዜ ጀምሮ በማርበርግ ቫይረስ በሽታ መሆኑን ካሳወቅንበት በተለይ ከህዳር አምስት ቀን ጀምሮ ያንን ካሳወቅንበት ጊዜ ጀምሮ ክትትላችንን ቀጥለናል። በወረርሽኙም በተለይ ደግሞ በአጭር ጊዜ ውስጥ ወረርሽኙን ለመቆጣጠር የሚያግዙንን የለየታ የህብረተሰብ ጤና አጠባበቅ ስራዎች ከህብረተሰብ ጤና ኢንስቲትዩሽን እንዲሁም ደግሞ ከክልሉ ጤና ቢሮ ከህብረተሰብ ጤና ኢንስቲትዩሽኖች ጋር ደግሞ በጋራ በመሆን ስራዎቻችንን አጠናክረን እየሰራን ያለ ነው። በባለሙያዎች የተደራጀ የምላሽ ሰጪ ቡድን የህብረተሰቡን ግንዛቤ ማሳደግ የሚያስችሉ ተግባራት እየተከናወኑ መሆናቸውንም ገልጸዋል። ይህንን ስንመለከት እንግዲህ የህብረተሰብ ጤና ኢንስቲትዩሽንን እንዲሁም ደግሞ በክልሉ የሚገኙ የዚሁ ባለሙያዎችን የሙያ ስብጥራቸው ደግሞ ሰፊ የሆኑ ባለሙያዎችን ይዘን ከፍተኛ የሆነ የምላሽ ሰጪ ቡድኖችን በማደራጀት በሽታውን የመከላከል እንዲሁም የመቆጣጠር ስራዎችን ተጠናክሮ እየሰራን ያለ ነው። የህብረተሰብ አቀፍ የቅኝት ስራዎቻችንን ስንመለከት በተለይ ደግሞ ከቫይረሱ ጋር የተያዙ ሰዎች ወይም ደግሞ በህብረተሰባችን ውስጥ የዚህ ስለ ቫይረሱ ያለው መረጃ ከፍ እንዲል ቫይረሱ ምንድን ነው፣ እንዴት ነው የሚተላለፈው፣ ምን አይነት ምልክቶችን ያሳያል የሚለውን በተለይ ደግሞ ከመገናኛ ብዙሃን እንዲሁም ከሚዲያ አካላት ከህብረተሰቦች ጋር ከሙያ ማህበራት ጋር አንድ ላይ በመደራጀት ብዙ ስራዎችን ለህብረተሰባችን እያደረስን ያለ ነው። በዚህ አጋጣሚ በዚህ ያላችሁትንም በተለያዩ ቦታዎች ላይ የምትከታተሉም የሜዲያ አካላት በዚህ አጋጣሚ ማመስገን እፈልጋለሁ። እስከ ትናንት ጠዋት ባለው ሰባ ሶስት ሰዎች ምርመራ ተደርጎ አስር ሰዎች በቫይረሱ መያዛቸው መረጋገጡንና የስድስት ሰዎች ህይወት ማለፉን አስረድተዋል። ከታማሚዎች ጋር ንክክ የነበራቸው ሶስት መቶ አርባ ዘጠኝ ሰዎች ተለይተው ክትትል እየተደረገላቸው መሆኑን ገልጸው አንድ መቶ አስራ ዘጠኝ ሰዎች የክትትል ጊዜ ገደብ ጨርሰው ከልየታ ማቆያ መውጣታቸውን ተናግረዋል። የመጀመሪያው የበሽታ ታካሚ ድካሜ ከተገኘበት ጊዜ ጀምሮ ዛሬ እንግዲህ ካለንበት ቀን ጋ ስናስተያየው ህዳር 17 ድረስ እንደምናስታውሰው ትናንት የነበረን መረጃዎችን እንደምናውቀው 71 ላቦራቶሪዎችን ትናንት ድረስ ጨርሰን ነበር። ዛሬ ደግሞ እናንተ ጋር ከመምጣቴ በፊት ያሉትንም ቀኑን ሲያልቅ ደግሞ እለታዊ መረጃዎች ላይ የምናስገባቸው አሉ። ነገር ግን ከማታ እስካሁን ድረስ ደግሞ የሰራ ናቸው ተጨማሪ ላቦራቶሪዎች አሉ። እሱን ስንጨምር 73 አለን ማለት ነው። አዲሽናል ሁለት ስለጨመረን ጠዋቱን ማለት ነው እነዚህን በአጠቃላይ ጠዋቱን ስላችሁ ውጤቱ ይወጣልንን ማለት ነው። እነዚህ ታካሚዎች እንግዲህ ከዛ ውስጥ የአስር በሚሆኑ ግለሰቦች ላይ ቫይረሱ እንደተገኘ መረጋገጥ ተችሏል። ያም እንግዲህ በተለይ በፊት በነበረን መግለጫ ላይ ወይም ለህብረተሰቡ የማሳወቅ ስራ ስንሰራ ሶስት ህይወታቸው ያለፉ እንደነበረ ከዛ ተጨማሪ ደግሞ ሁለት በባለፉት ቀናት ለህብረተሰቡ በየቀኑ በምንሰጠው መረጃ ተጨምሮ እንደነበረ እናስታውሳለን። ያ ማለት በተለይ ቫይረሱ በባለፈው እስከ ትናንት በነበረው አስር ሰዎች ላይ ተገኝቶ አምስት ሰዎች ላይ ደግሞ ህይወታቸው ያለፈ እንዲሁም ደግሞ አምስቱ ደግሞ በሕክምና ጣቢያ ውስጥ እንዳሉ በጅንካ ከተማ ባለው የጅንካ ሆስፒታል ውስጥ አገልግሎት እያገኙ እንደሆኑ ለህብረተሰቡ አሳውቀናል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው የማርበርግ ቫይረስን የመከላከል ቅኝት ምላሽና ህብረተሰቡን የማስገንዘብ ስራዎች ተጠናክረው መቀጠላቸው ተናግረዋል። በሽታው ከተለየበት ጊዜ ጀምሮ በየብስ መግቢያና መውጫ ኬላዎች በሀገር ውስጥም ደግሞ በሽታው ተገኘ ወይም ተከሰተ ከተባለበት ቦታ ወደ ተለያዩ ክልሎች ወድም ከተሞች የሚሄዱ የሚጓዙ ተጓዦች ላይ የተላላፊ በሽታዎች ልየታ ስራዎችን እየሰራ ነው የምንገኘው። እስካሁን ከ38 ሺህ ስድስት መቶ በላይ የልየታ ወይም የምርመራ ስራዎችን ሰርተናል። የቅኝት ስራ ማለት ነው። በዚህ የበሽታው ምልክት የሚሆን ሌላ ችግር ያለበት ተጓዳኝ ወይም ተያዥነት ያለው ምልክት ያለበት ህመምተኛ አልተገኘም። ይህ ስራ ግን በየቀኑ ተጠናክሮ ቀጥሏል። በየቀኑ ደግሞ መረጃዎችን መውሰድ፣ ጭምጭምታዎችን መውሰድ፣ ማረጋገጥ እንዲሁም ደግሞ የማህበረሰብ የቅኝት ስራዎች ባለፈውም እንደገለጽነው ተጠናክረው ቀጥለዋል። በደቡብ ኢትዮጵያ ክልል የቤት ለቤት ቅኝት እየተካሄደ መሆኑንና ከሚመለከታቸው አካላት ጋር በትብብር እየተሰራ መሆኑን ገልጸዋል። በገጠር ወይም ከተማም፣ በገጠርም በተለይ የቤት ለቤት በሽታው በተገኙባቸው ወረዳዎች ላይ በጤና ኤክስቴንሽን ሰራተኞችና በሰለጠኑ ድንገተኛ የህብረተሰብ ጤና አደጋ ምላሽ ባለሙያዎች እንዲሁም ደግሞ በጎ መልእክተኞች ወይንም በዚህ ሰልጥ ነው በቀይ ስልጠና የወሰዱ ክህሎት ያላቸው ባለሙያዎች ተሰማርተው የቤት ለቤት አሰሳ የተደረገ ነው። አፍሮ ሀብ ኢትዮጵያ ኢንቨስት ድርጅት በአፍሪካ ወጣት ተጽዕኖ ፈጣሪ ነው ያለውን አዶናይን የአፍሪካ ቲክቶክ አዋርድ እና ለኢንተርናሽናል ኢንቨስት ዝግጅቱ ብራንድ አምባሳደር ና ፓርትነር አድርጎ ሾመ። አፍሮ ሀብ ፕሪሚየም ኢንቨስትመንት በኢትዮጵያ የተመሰረተ የኢትዮጵያ ብሎም የአፍሪካን የወጣቶች የስራ ፈጠራና ኢኮኖሚ ለማሳደግ የሚሰራና የኢትዮጵያና የአፍሪካን ባህላዊ ኢኮኖሚ ኢኮኖሚያዊ እንዲሁም የፈጠራ ጉልህ አቅም ለተቀረው ዓለም ለማስተዋወቅ የሚሰራ ድርጅት መሆኑ ተነግሯል። ከዚሁ ጋር በተያያዘ ዓለም አቀፍ ተጽዕኖ ፈጣሪ ግለሰቦችን በመጋበዝና በማስመጣት የኢትዮጵያን ባህል፣ ቱሪዝም፣ ግሪን ሌጋሲ፣ እርሻ፣ ንግድና እሴቶች ለዓለም ከማስተዋወቅ በተጨማሪ ለኤምባሲዎች መንግስታዊ ለሆኑና መንግስታዊ ላልሆኑ ተቋማት፣ ድርጅቶች የፕሪሚየም ኮንፈረንሶችን ከማዘጋጀት በተጨማሪ አፍሮ ሀብ ኮንሰርቶ፣ አፍሮ ሀብ ቢዩቲ ቢዝነስ እንዲሁም ደግሞ አፍሪካ ቲክቶክ አዋርድን እንደሚያዘጋጅ ነው በጋዜጣዊ መግለጫ የተነገረው። በመሆኑም በዛሬው ዕለት ወጣት ተጽዕኖ ፈጣሪ ነው የተባለለትን አዶናይ የድርጅቱና የአፍሪካ ቲክቶክ አዋርድ ብራንድ አምባሳደርና ፓርትነር አድርጎ መሾምን አስታውቋል። ተመልካቾቻችን እየተከታተላችሁን ስለሆነ እናመሰግናለን። ከዓለም አቀፍ የዜና አውታሮች ወዳገኘነው ዘገባችን እናመራለን። በሆንግ ኮንግ በተከሰተው የእሳት አደጋ የሟቾች ቁጥር 45 ሲደርስ 279 ሰዎች መጥፋታቸው ተገልጸዋል። ከሟቾቹ መካከል በአካባቢው የተሰማሩ የአደጋ መከላከል ባለሙያዎች ይገኙበታል ተብሏል። በታይፓ ዲስትሪክት የተከሰተው አደጋ አሁንም ድረስ አለመቆሙን የከተማዋ ባለስልጣናት ተናግረዋል። የእሳት አደጋው ከ1900 በሚበልጡ የጋራ መኖሪያ ቤቶች መስፋፋቱን ባለስልጣናቱ ገልጸዋል። በአደጋው የተጎዱ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱንና አምስት ሰዎች ሆስፒታል ውስጥ በጽኑ ህሙማን ክፍል እንደሚገኙ አስታውቀዋል። የእሳት አደጋው የተቀሰቀሰው በአፓርትማው የጥገና ስራ ሲሰራ በነበረው ወቅት ነው ተብሏል። አደጋው በደረሰበት በዚህ የጋራ መኖሪያ አፓርታማ ከአራት ሺ የሚበልጡ ነዋሪዎች እንደሚኖሩ ተገልጿል። በጊኒ ቢሳው ወታደራዊ ኃይል ፕሬዚዳንቱን በማሰር ስልጣን ተቆጣጠረ። ፕሬዚዳንቱ ኦማሮ ሲሳኮ ኤምባልዶ በቁጥጥር ስር በመዋል አንድ የጦር መኮንኖች ቡድን ጊኒ ቢሳውን መቆጣጠሩን ገልጸዋል። በዋና ከተማዋ ቢሳው የተኩስ ድምፅ ከተሰማ በኋላ ብዙም ሳይቆይ ኤምባሎ በቁጥጥር ስር መዋላቸውን የመንግስት ምንጮች ተናግረዋል። የምዕራብ አፍሪካዊቱ ሀገር የእሁዱን ፕሬዚዳንታዊ ምርጫ ውጤት እየጠበቀች ባለችበት በዚህ ወቅት መኮንኖቹ በመንግስት ቲቪ ላይ ቀርበው የምርጫ ውጤት እንደማይገለጽ በማንዳት ሂደቱን አግደዋል ነው አሉ። ይህ ወታደራዊ መኮንኖች ቡድን እንዳስታወቀው ሀገሪቱን ለማትራመስ ያሰበውን የፖለቲከኞች ሴራ ለማክሸፍ እየሰራ መሆኑን በመግለጽ የሀገሪቱ ድንበር መዘጋቱንና የሌሊት የሰዓት እላፊ ገደብ መጣሉን ተናግረዋል። በሴኔጋልና በጊኒ መካከል የምትገኘው ጊኒ ቢሳው በተደጋጋሚ ለመፈንቅለ መንግስት የተጋለጠች ሀገር ስትሆን እንደ አውሮፓውያን አቆጣጠር ከ1975 አንስቶ ከፖርቹጋል ነፃ ከወጣችበት ጊዜ ጀምሮ ወታደሮቹ ተጽዕኖ ፈጣሪ የሆነባት ታዋቂ የአደንዛዥ እጽ አዘዋዋሪዎች ማዕከል በመባል ትታወቃለች። የምርጫው ውጤትም ዛሬ ዕለት ይፋ ይደረጋል ተብሎ ተጠብቆ ነበር። ሁለቱም እጩዎች ኤምባሎ እና የቅርብ ተቀናቃኙ ፈርናንዶ ዲያስ ማሸነፋቸው ተናግረዋል። ዲያስ በቀድሞው ጠቅላይ ሚኒስትር ዶሚኒኮስ ፔራሬ ድጋፍ ይደረግላቸዋል። የመንግስት ምንጮች እንደተናገሩት ዲያስ፣ ፔራሬ እና የሀገር ውስጥ ጉዳይ ሚኒስትር ቦቼ ካንዴም ታስረዋል። ኤምባሎ በስልጣን ቆይታቸው ከበርካታ የመፈንቅለ መንግስት ሙከራዎች መትረፋቸው ተናግረዋል። ይሁን እንጂ ተቺዎቻቸው ተቃውሞዎችን ለመቆጣጠር ቀውሶ ችግሮች ፈጥረዋል ይላሉ። የ53 ዓመቱ ፕሬዚዳንት ባለፉት 30 ዓመታት ውስጥ ለሁለተኛ ተከታታይ የስልጣን ዘመን የበቂ የሀገሪቱ ብቸኛ ፕሬዚዳንት ሆነው ታሪክ ለመስራት ፈልገው ነበር። ተመልካቾቻችን ዜናዎቻችን በዚህ ተቋጭተዋል። ከማጠናቀቃችን በፊት ርዕሰ ጉዳዮቹን በድጋሚ እናስታውሳችሁ። የማርበርግ ቫይረስን በአጭር ጊዜ ውስጥ መከላከልና መቆጣጠር የሚያስችሉ ተግባራት በስፋት እየተከናወኑ መሆኑን ተጠቆመ። አፍሮ ሀብ ኢትዮጵያ ኢንቨስት ድርጅት በአፍሪካ ወጣት ተጽዕኖ ፈጣሪውን አዶናይን የአፍሪካ ቲክቶክ አዋርድና ለኢንተርናሽናል ኢንቨስት ዝግጅቱ ብራንድ አምባሳደር እና ፓርትነር አድርጎ ሾመ። ከውጭ በሆንግ ኮንግ በተከሰተው የእሳት አደጋ የሟቾች ቁጥር በአምስት ሲደርስ 279 ሰዎች መጥፋታቸው ተገልጿል። ለዛሬ ለሐሙስ ህዳር 18 ቀን 2018 ያጠናቀርናቸው ዜናዎች በዚሁ ተቋጭተዋል። ስለተከታተላችሁ እናመሰግናለን። የዕለቱ ተረኛ አሳላፊ እኔ መሐመድ ንጉስ አብዱ አበራችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን።